ብታምኑም ባታምኑም ይቺ ከተማ ከሌሎች ለየት የሚያደርጋት ከስድስት ሚሊዮን በላይ የሰው አፅምና የሰው ቅል ያለበት ከተማ ነው። በተጨማሪ ለብዙ ዓመት በብዙ ጥበቃና በብዙ ፖሊሶች በጥበቃ የነበረው ሞናሊዛ ስዕል የተሰረቀችው ከተማ ነው። የምናየው እስኪ፣ የት ነው? ወዝ ጉድ ኤቭሪባዲ ዛሬም እንደተለመደው ወደ እናንተ ቀውጢና ቤንግ የሆኑ ቪዲዮዎችን ይልላችሁ መጥቻለሁ እንደተለመደው ላይክ ሼር ሰብስክራይብ በማድረግ አሳብ አስተያየታችሁን ኮመንት ላይ በመጻፍ ቀጣይ ስለምን ሀገር እንደሚሰራ በኮመንት ይጻፉ እንዳሰሱ እንደነ አንደኛ ፓሪስ ስር የተደበቀው ሚስጥር የስድስት ሚሊዮን አጽሞች ቤት ካታኮምፕስ ይህ ርዕስ በጉጉት የሚጠበቅ የታሪክ ያደርጓል። የፓሪስ ከተማ ውበት ስር የተደበቀው እውነት በጥልቅ እንመርመር። አስደንጋጭ ታሪክና ምስረታ የችግር አጀማመር በ18ኛው ክፍለ ዘመን አጋማሽ ላይ የፓሪስ ዋና የመቃብር ስፍራ የነበረው ሌኢኖሰን ሙሉ በሙሉ ሞልቶ ነበር። የሬሳ መበስበስ ለከተማ ነዋሪዎች የጤና አደጋ ማስፈራራት ጀመር። በሽታዎች እና የውሃ በክለት ግድግዳዎች ሳይቀር በሬሳ ክብደት የተሰበረው ወደ ጎዳና ይወድቁ ነበር። የዘላቂው መፍትሄ እንደ ኤሮፓያን አቆጣጠር በ1786 ዓ ም የከተማው ባለሥልጣናት አጽሞቹን ወደ ጥንታዊ የኖራ ድንጋይ ክዋሪዎች ለማዘዋወር ወሰኑ። ይህ ሂደት ከሁለት ዓመት በላይ የፈጀ ሲሆን በተለይ በሌሊት ይካሄድ ነበር። የቁጥር አስገራሚነት በድምሩ ከ6 ሚሊዮን በላይ የሚሆን የፓሪስ ነዋሪዎች አጽም ወደዚህ የመሬት ስር መቃብር ተዘዋብሯል። ካታኮምፕሱ በአጠቃላይ ወደ 200 ማይል፣ 320 ኪሎ ሜትር የሚዘረጋ የማሾለኪያ ስርዓት አካለው። የጉድ አሰኙ የአጽም አቀማመጥ የጥበብ ስራ አጥንቶቹ በዘፈቀደ አልተጣሉ። ልዩ የአጽም አቀማመጥ ሰራተኞች የራስ ቅሎች እና ረጅም አጥንቶች በመጠቀም ግድግዳዎቹን ቀስቶችና የልብ ቅርጾች እንዲፈጥሩ ተደርጓል። ይህ ሁሉ የተደረገው በስርዓትና በሞት ፍልስፍና መንፈስ ነው። ታሪካዊ ግድግዳዎች፣ በዋሻዎቹ ግድግዳ ላይ ስለ ሞትና የጊዜ መፍጠን የሚናገሩ ግጥሞች እና ጥቅሶች በላቲንና በፈረንሳኛ ተቀርጸዋል። የካታኮምቦሱን ጉብኝት በጣም ስሜታዊና ምሁራዊ ያደርገዋል። እስካሁንም ያልተመረመረ ክፍል፣ ለህዝብ ክፍት የሆነው የካታኮምቦስ ክፍል በጣም አጭር ከአንድ ማይል ያነሰ ሲሆን አብዛኛው የማሾለኪያ ስርዓት የተከለከለ ዞን ነው። ሆኖም አንዳንድ ከታፊልስ የሚባሉ ጀብደኞች በህገወጥ መንገድ ገብተው ፓርቲዎችና የጥበብ ስራዎችን ይፈጥራሉ። ሁለት የቬርሳይ ቤተ መንግስት የቅንጦትና የፈረንሳይ አብዮት መነሻ። የቬርሳይ ታሪክ የቅንጦት መገለጫና ታላቅ አብዮት የተጠመመበት ቦታ ነው። የፀሐይ ንጉስ ግርማ የስልጣን ማዕከል ንጉስ ሉዊ 14 በአውሮፓውያን አቆጣጠር በ1682 ዓ ም ዋና ከተማንና የመንግስት መቀመጫውን ከፓሪስ ወደ ቬርሳይ አዘዋወረ። ይህ እርምጃ የፈረንሳይ መኳንንት ከራሱ አጠገብ በማስቀመጥ ስልጣኑ ሙሉ በሙሉ ለመቆጣጠር አስችሎታል። የመስታወት አዳራሽ። ይህ አዳራሽ የቤተ መንግስቱ ዋና ምልክት ነው። በ240 ጫማ ርዝመት ያሉ ሲሆን በአንድ በኩል 17 ትልልቅ መስኮቶች ሲኖሩት በሌላ በኩል ደግሞ ብርሃኑ የሚያንጸባርቁበት 357 መስኮቶች አሉት። ይህ ቦታ የንጉሳዊ ኃይልና ግርማ መገለጫ ይባላል። የቅንጦት ደረጃ በግንባታው ላይ ጥቅም ላይ የዋሉት ወርቅ፣ እብነበረድ እና የሐር ጨርቆች ከፍተኛ ደረጃ ላይ ደርሰው ነበር። ከ10 ሺህ በላይ ሰዎች በቤተ መንግስቱ ዙሪያ ይኖራሉ ይኖሩ ነበር። የፈረንሳይ አብዮት እንደ ኤሮፓያን አቆጣጠር በ1789 መነሻ፣ የቅንጦትና የድህነት ልዩነት፣ ቬርዛይ በታላቅ የቅንጦት ውስጥ በምትዋኝበት ጊዜ አብዛኛው የፈረንሳይ ህዝብ በከባድ ድህነት ይማቀቅ ነበር። የማሪ አንቶኒ ሚና፣ ንግስት ማሪ አንቶኒት ከፍተኛ ወጪ የምትታወቅ ሲሆን የቅንጦቷ አኗኗር ለህዝቡ ቁጣ መሰካሙ መሆኑ አንዱ ነው። ኬክ ከሌለ ዳቦ ይብሉ የሚል አባባል በእርግጥ እርሷ ባትናገሩም የህዝቡን ስሜት የሚገልጽ ሆኖ ቀርቧል። በ1789 የሴቶች ሰልፍ። በጥቅምት 1789 ዓ ም በፓሪስ ያሉ በሺዎች የሚቆጠሩ ሴቶች በዋናነት ዳቦ ይፈልጉ ነበር። ወደ ቬርሳይ በመዝመት ንጉሳዊ ሉዊ 16ተኛውና ንግሥቲቱን ወደ ፓሪስ እንዲመለሱና የህዝቡን ፍላጎት እንዲቀበሉ አስገደዱ። ይህ በታላቁ አብዮት ውስጥ ወሳኝ ክስተት ነበር። ሶስተኛ ኤልፍ ታወር ምስጢር፣ ያልተወደደው የፓሪስ ምልክት የዛሬው የፓሪስ ምልክት የሆነው ኤልፍ ታወር ሲገነባ በብዙ ሰዎች በጣም የተጠላ እንደነበር በሚገለጽ አስደሳች ታሪክ የፍጥረት አላማና ተቃውሞ። የአለም ትርኢት በ1889 ግንቡ የተገነባው የፈረንሳይ አብዮት በመቶኛ ዓመትን ለማክበር በፓሪስ በተካሄደው የአለም ንግድና ትርኢት መግቢያ በር እንዲሆን ነው። የአርቲስቶች ተቃውሞ፣ ግንባታው እንደተጀመረ ብዙ ታዋቂ ፈረንሳይ አርቲስቶች፣ ደራሲያንና ምሁራን የአርቲስቶች ተቋሞ አድርጓል የሚል ደብዳቤ አወጡ። ግንቡን ጥቁር ጭስ ማውጫ አስፈሪ የብረት ምሰሶ እና የጠላቸው ግዙፍ መዋቅር ብለው በመጥራት የፓሪስ ውበት የሚያበላሽ ተከራክረዋል። የተሳሳተ ስሌት መሐንዲሱ ጉስታቭ ኤልፍ የቱሪስቶች ፍላጎት ለማርካት ሳይሆን የብረት አወቃቀሮችን እና የንፋስ ግፊትን የሚቋቋም የምህንድስና ድንቅ ስራ ለመስራት ነበር። ጉድ የሚያስል ምስጢራዊ ክፍል የኤፍል የግል አፓርታማ ጌስታቭ ኤልፍ በግንቡ አናት ላይ በህዝብ እይታ ተሰውሮ ትንሽና ምቹ የሆነ ሚስጢራዊ አፓርትማ ገንብቶ ነበር። የመጠቀም አላማው፣ ይህ አፓርትማ ለሱና ለከፍተኛ ለእንግዶቹ ብቻ የታሰበ ነበር። በውስጡም ሳይንሳዊ ሙከራዎች ያደርግ ነበር። ታሪካዊ ስብሰባ፣ ታዋቂው የአሜሪካ ፈጣሪ ቶማስ ሄድሰን ግንቡን በመጎብኘት ወቅት በዚህ አፓርትማ ውስጥ አስጎ ከጉስታቭ ኤልፍ ጋር የተገናኙ ወዳጅነት መስርቷል የአፓርታማ ዛሬም በግንቡ ላይ ይገኛል እና አልፎ አልፎ ለጎብኚዎች ይታያል አራተኛ የፈረንሳይ ህይወትና ባህል ከፍልስፍና እስከ የዕለት ተዕለት ውበት ፈረንሳይ በታሪካዊ እና በታሪካዊና ህንፃዎች ባሻገር ወደ ህይወት እንውሰድ የአርደ ቪቨር ፍልስፍና የህይወት ጥበብ ፈረንሳዮች የመኖር ጥበብ በሚለው ጽንሰ ሀሳብ ያምናሉ ይህ ማለት በዕለተ ዕለት ኑሯችን ውስጥ ውበት ደስታ እና ጥራት መፈለግ ማለት ነው ምግብና ቅዱስ ተግባር በፈረንሳይ ምግብ መመገብ በፍጥነት የሚያደርግ ነገር አይደለም ምሳ ቢያንስ ለአንድ ሰዓት የሚፈጅ ሲሆን ቤተሰብና ጓደኞች በሰፊው ተቀምጠው ወይን እየጠጡ እና እየተጫወቱ ይበላሉ የአይብና የወይን አለም ፈረንሳይ ከአንድ ሺህ የሚበልጡ የአይብ አይነቶች አሏት እያንዳንዱ ክልል የራሱ የሆነ አይብና የወይን ያመርታል። ወይን እንደ መጠጥ ብቻ ሳይሆን እንደ ምግብ አካልና የባህል ውርስ ነው የሚታየው። የጉድ አሰኙ የህይወት እና ማህበራዊ መብቶች። የእረፍት ጊዜ ቫክሽን የፈረንሳይ ሰራተኞች በህግ ቢያንስ አምስት ሳምንታት እስከ 25 ቀናት የሚከፈል የእረፍት ጊዜ ማግኘት መብት አላቸው። የ35 ሰዓት የስራ ሳምንት ፈረንሳይ በአብዛኛው የ35 ሰዓት የስራ ሳምንት በመተግበር በምዕራቡ ዓለም ከሚያገኙ ዝቅተኛ የስራ ሰዓት ካላቸው ሀገሮች አንዷ ነች። የህግ ምስጢር፣ ከ2017 ጀምሮ በስራ ላይ የዋለ አንድ አስገራሚ ህግ አለ። ሰራተኞች ከስራ ሰዓት ውጪ ኢሜሎችን ከመመለስ የመከልከል መብት አላቸው። ይህ ህግ ሰራተኞች ከስራ ውጭ ሙሉ በሙሉ እንዲያርፉ ያስችላል። ተጨማሪ የፈረንሳይ ጥቅል ትልቅ ሚስጥርና አስገራሚ ገጽታዎች የሉቨር ሙዚየም የጥበብ ሚስጥሮችና ታሪካዊ ቅርጽ ሉቨር በዓለም በብዛት ከሚጎበኙ ሙዚየሞች አንዱ ሲሆን ከጥበብ ስራዎች ባሻገር የራሱ የሆነ ሚስጥር አሉት። የፒራሚዱን ቆቅለስ የዘመናዊነት እና የጥንታዊ ውህደት እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት የተከፈተው የመስታወት ፒራሚድ የተገነባው በአሜሪካዊው እና ቻይናዊው አርክቴክት ወይም አይ ኤም ፔይ ነው። መጀመሪያው ላይ የፓሪስ ክላሲክ ገጽታ እንደሚያበላሽ ተደርጎ ብዙ ተቃውሞ ገጥሞት ነበር። የዳቪንች ኮድና ውዝግብ በዳን ብራውን ዘዳቪንች መጽሐፍና ፊልም ምክንያት ፒራሚዱ 666 የመስታወት ፓነል እንዳሉት የሚነገር አባባል ትልቅ ውዝግብ ፈጥሮ ነበር። የእውነታው ቁጥር 673 ነው ተብሎ ይታመናል። የሞናሊዛ ጥበቃና ስርቆት። የጥበቃ ደረጃ ሞናሊዛ በዓለም ላይ ካሉ ከፍተኛ ጥበቃ ከሚደረግላቸው ስዕሎች አንዱ ነው። ለየት ባለመልኩ የሙቀት መጠንና እርጥበት በሚቆጣጠረው መስተዋት ውስጥ ተቀምጣለች። በ1911 ስርቆት በ19 ዓ ም የጣሊያን ሰራተኛ ቪንቼንዞ ፔሩጂያ ስዕሉን ሰርቆ ለሁለት ዓመታት ያልተደብቆት ነበር። አላማው ስዕሉ ጣሊያናዊ በመሆኑ ወደ ጣሊያ መመለስ አለበት የሚል የሀገር ፍቅር ስሜት ነበር። ሉቨር ቀደም ሲል ምን ነበር? የምሽግነት ታሪክ ሉቨር ከመካከለኛው ዘመን ጀምሮ የተገነባ ምሽግ ነበር። አሁንም ሙዚየሙ ስር ከምሽጉ ቅሪቶች ይታያሉ። ንጉሳዊ ቤተ መንግስት በኋላም ለብዙ መቶ ዓመታት የፈረንሳይ ነገስታት ዋና መኖሪያ ሆኖ አገልግሏል። ስድስተኛ የፈረንሳይ ብሔራዊ መፈክር ይህ መፈክር የፈረንሳይ አብዮት መሰረታዊ ምሰሶና አሁንም የፈረንሳይ ሪፐብሊክ እምብርት ነው። ሶስቱ ቃላት ምን ማለት ናቸው? ነጻነት የሰውነት ግለሰባዊ መብቶች እና የፍላጎት የፍላጎት ነጻነት ይወክላል። እኩልነት ሁሉም ዜጎች በህግ ፊት እኩል መሆናቸው ያጎላል፣ ጾታ፣ ዘር፣ ሃይማኖት ሳይለይ። ወንድማማችነት ዜጎች እርስ በርስ ያላቸው ግዴታ፣ የጋራ ኃላፊነትና አጋርነት ያመለክታል። የመነሻው አስገራሚ ታሪክ የመጀመሪያው ያልተሟላ መፈክር። መፈክሩ በ1789 አብዮት ጊዜ ታዋቂ ቢሆንም በንጉሳዊ ዘመን የናፖሊዮን ዘመንን ጨምሮ ተረስቶ ነበር። መደበኛ ተቀባይነት መፈክሩ የፈረንሳይ ሪፐብሊክ ኦፊሳላዊ መፈክር ሆኖ የተወሰነው እንደ ኤሮፒያን አቆጣጠር በ1946 ዓ.ም ነው በፈረንሳይ ህግ መንግስት ውስጥ ሲካተት ነው። ሰባት ባጌት እና የፈረንሳይ ዳቦ አዋጆች። ፈረንሳይ ከዳቦዋ ለይቶ ማሰብ አይቻልም። ዳቦ በባህል ውስጥ ምን ያህል አስፈላጊ እንደሆነ የሚያሳይ ህጎች አሉ። የባጌት ባህል የመጠሪያው ትርጉም፣ ባጌት በፈረንሳይኛ ዱላ ወይም ብትር ማለት ነው። ዩኒስኮ የባህል ቅርስ እንደ አውሮፓውያን አቆጣጠር በ2022 ዓ.ም ፈረንሳይኛ ባጌት የመስራት ባህል በዩኒስኮ የማይደሰስ የዓለም ቅርስ ተብሎ ተመዝግቧል። በ1993 የዳቦ አዋጅ የጥራት ጥበቃ የፈረንሳይ መንግስት የዳቦን ትክክለኛ እና ጥራት ለመጠበቅ ህግ አውጥቷል። ትራዲሽናል ፈረንሰኛ ባጌት የሚል ስሜት ሊያገኝ የሚችለው ከአራት ንጥረ ነገሮች ብቻ የተሰራ ነው። የስንዴ ዱቄት፣ ውሃ፣ እርሾና ጨው። ምንም ተጨማሪ ነገር የለም። ሌሎች ተጨማሪ ነገሮች እንደ ቅባት ዘይት፣ ወይም ቅቤ መከላከያ ኬሚካሎች ወይም ለጣዕም የሚጨመሩ ነገሮች መጠቀም አይቻልም። ይህ ህግ የዳቦ ጋጋሪዎችን ባህላዊ አሰራር ዘዴ ይከለክላል። ስምንት የሻምፓኝ ክልልና የፈረንሳይ ወይን። ሻምፓኝ የፈረንሳይ የምርት ስም ብቻ ሳይሆን የመልክአ ምድር ስም እና የህግ ጥበቃ ነው። የወይኑ ጥበቃ ህግ ሻምፓኝ የሚባለው በአለም ላይ ሻምፓኝ ተብሎ ሊጠራ የሚችለው የሚያ የሚያብለጨልጭ ወይም በፈረንሳይ ሻምፓኝ ክልል ውስጥ በጥብቅ በተጠበቁ ዘዴዎች የተመረተ ብቻ ነው። ሌላ ቦታ የሚመረቱ ተመሳሳይ ወይኖች በህግ ክሬማንት ወይም ስክሪ ስፓርክሊንግ ወይም ወይን ተብሎ ብቻ ይጠራሉ። የጥራት ማረጋገጫ የAOC ህግ ፈረንሳዮች የምግብና መጠጥ ምርታቸውን ጥራት ለመጠበቅ ያላቸውን ጥብቅ ቆርኝነት ያሳያል። የመጀመሪያው ፈጣሪ ዶም ፔሪኞን ምንም እንኳን ብዙ ጊዜ የሚያብለጨልጭ ወይን በመፍጠር ቢጠቅስም እሱ የፈጠረው የሚያብለጨልጭ ወይም ሳይሆን በውስጡ ያለፈውን አረፋ እንዴት እንደሚቆጣጠር የሚለው ዘዴ ነው። በአፈ ታሪክ መሰረት ወይኑ ለመጀመሪያ ጊዜ አረፋ ሲይዝ ኮከቦችን እየጠጣው ነው እንዳለ ይነገራል። ተጨማሪ የፈረንሳይ ጥልቅ ምስጢርና አስገራሚ ገጽቶች ዘጠኝ የፓሪስ የፈሳሽ ማስወገጃ ስርዓትና የመሬት ውስጥ ከተማ የፓሪስ ውበት የሚታየው በላይ ብቻ አይደለም በግርጌ ደግሞ ዘመናዊ ምህንድስና ያሳየና ታሪካዊ ጠቀሜታ ያለው ግዙፍ የመሾላለኪያ ስርዓት አለ የዘመናዊነት አጀማመር የችግር አፈታት እስከ አስራ ዘጠነኛው ክፍለ ዘመን አጋማሽ ድረስ የፓሪስ የፈሳሽ ማስወገጃ ስርዓት ከጤና አደጎች የዘለለ አልነበረም የባሮን ሃውስማንስ ታድሶ በንጉሠ ነገሥት ናፖሊዮን ሳልሳዊ ትእዛዝ፣ ባሮን ጆርጅ ኢዩገን ሃውስማን እና መሐንዲሱ ኢዩገን ቤልግራንድ ፓሪስን ሙሉ ለሙሉ አሻሽለዋል። የከተማዋን ጎዳና ማስፋፋት ብቻ ሳይሆን ከሱ ስር ዘመናዊና ግዙፍ የፈሳሽ ማስወገጃና የንጹህ አቅርቦት መረብ ዘርግተዋል። የምህንድስና ድንቅ ስራ ባለብዙ አገልግሎቶች ዋሾች። እነዚህ መሿለኪያ የፍሳሽ ማስወገጃ ብቻ ሳይሆኑ የንጹህ ውሃ ቧንቧዎችን እና የቴሌግራፍ ኬብሎችን ይይዙ ነበር። እያንዳንዱ ጎዳና ህንጻ በትክክል የተገናኘ ነበር። የስርዓቱ ርዝመት የስርዓቱ ጠቅላላ ርዝመት ከፓሪስ ዋና ጎዳኖች ርዝመት በብዙ እጥፍ ይበልጣል። ዛሬ ወደ 2400 ኪሎ ሜትር እስከ 1500 ማይል ይደርሳል። የሙዚየም ሚስጥር የፈሳሽ ማስወገጃ ሙዚየም ይህ ከተማ ውስጥ ይገኛል። ጎብኚዎች በእርግጥም የሚሰሩት የፈሳሽ ማስወገጃ ዋሻዎችን ውስጥ ገብተው የእነዚህን የምህንድስና ድንቅ ስራ ታሪክ፣ የአሰራር ዘዴና ዝርዝር ሁኔታ መጎኘት ይችላሉ። ይህ ፓሪስ የመሬት ውስጥ ታሪክ ለማየት ልዩ እድል ነው። አስረኛ የሲቪል ህግና ኮድ የማዕከላዊ መንግስት ስርዓት ፈረንሳይ ለዓለም ካበረከተቻቸው ትልቅ ቁርሶች አንዱ የህግ ስርዓቷና የማዕከላዊ አስተዳደሯ ነው። የናፖሊዮ ኮድ በ1804 የህግ አንድነት ፈረንሳይ በአብዮቱ ዘመን በክልሎች የተለያየና ግልጽ ያልሆነ የሆኑ ስርዓት ስርዓት ነበራት። ናፖሊዮ ቦናፓርት ይህን ችግር በመፍታት ኮድ ሲቪል ዳስ ፍሬንስ የፈረንሳይ የሲቪል ህግ ኮድ የተባሉን የህግ ስብስብ አወጣ። የመሰረታዊ መርሆች ኮዱ የመጣው የፈረንሳይ አብዮት መርሆች ለማጽናት ነው። እነዚህ በህግ ፊት እኩል እና የግል ንብረት መብት፣ ከሃይማኖት ነፃ የሆነ መንግስት ናቸው። አለም አቀፍ ተጽዕኖ የናፖሊዮን ኮድ በአለም ዙሪያ ለብዙ አገራት በተለይም አውሮፓ፣ ላቲን አሜሪካ እና መካከለኛው ምስራቅ የሲቪል ህግ መሰረት ሆኖ አገልግሏል። ይህም የፈረንሳይ የህግ አስተሳሰብ ምን ያህል ዘላቂ እንደሆነ ያሳያል። የማዕከላ ጥንካሬ የፕሪፌክት ስርዓትና ናፖሊዮን በፈረንሳይ ክልሎች የፕሬፌክት የሚባል ማዕከላዊ የመንግስት ተወካይ ሾመ። ይህ ሰው በቀጥተኛ ለፓሪስ መንግስት ተጠሪ ነው። የስልጣን ማሰባሰብ ይህ ስርዓት ፈረንሳዊ በታሪክም ሆነ ዛሬ በጣም ማዕከላዊነት ያላት ሀገር እንድትሆን አድርጓታል። ከፓሪስ የሚወጡ ውሳኔዎች በፍጥነት በሀገሪቱ ውስጥ ይፈጸማሉ። የአካዳሚክ ቁጥጥር፣ የቋንቋ ጠባቂዎች በ1635 የተቋቋመው የአካዳሚ ፍራንሴዝ የፈረንሳይ ቋንቋ ህግጋት፣ ሰዋሰውና አጠቃቀም የመቆጣጠር ስልጣን አለው። አይሆንም። ለውጭ ቃላት አካዳሚ የእንግሊዝኛ ቃላት እና ሌሎች የውጪ ቋንቋ ተጽዕኖዎች ወደ ፈረንሳይኛ እንዳይገቡ በመሞከር ቋንቋውን ንጹህ ለማድረግ ይፈጥራል ለምሳሌ ለዊኬንድ ከማለት ይልቅ ላፊን ዲሴም እንደሚባል አጥብቆ ይናገራሉ አስራ አንደኛው የፈረንሳይ መልካምድር ልዩነትና የአካባቢ ጥበቃ ፈረንሳይ በጂኦግራፊ አቀማመጥ እጅግ በጣም የተለያዩ የመልካ ምድር ገጽቶች አሉ ሲሆን ይህም ለምግብና ለባህል ልዩነቷ ትልቅ አስተዋጽኦ አለው። የተለያዩ የመሬት አቀማመጦች ባህሮችና ውቅያኖሶች በስተምዕራብ የአትላንቲክ ውቅያኖስ፣ በደቡብ ደግሞ የሜዲትራኒያን ባህር አላት። የረጅም ባህር ዳርቻዎች ለባህር ምግቦችና ለተለያዩ የአየር ንብረት አስተዋጽኦ ያደርጋሉ። ተራራማ ሰንሰለቶች አልፕስ፣ የፈረንሳይ ከፍተኛው ተራራ ምን ብላክ ይገኛል። የአልፕስ ተራሮች ለክረምት ስፖርቶች እና ለወተት ተዋጽኦ እንደ ሪቡልሽዮን አይብ ዝነኛ ናቸው። ፒሬኒስ ከስፔን ጋር ድንበር ይፈጥራል። የራሱ የሆነ ልዩ ባህል ምግብ አለው። ማሲፍ ሴንትራል እሳተ ገሞራማ አመጣጥ ያለው የደጋማ ክልል ሲሆን የንጹህ ምንጮች እና ኦቨርን የተባለ አይ መገኛ ነው። የግብርናው ስልጣኔ የቴሮዋር ጽንሰ ሀሳብ ፈረንሳዮች በወይንና በምግብ ላይ የሚጠቀሙበት ትልቅ ጽንሰ ሀሳብ ነው። ቴሮዋር ማለት አንድ ምርት የሚያገድበት የአፈር አይነት፣ የአየር ንብረት፣ የፀሐይ ብርሃን ከፍተኛና የሰዎች የሰውች ባህሪ የሰው የአሰራር ዘዴ ጥምረት ማለት ነው። የጣዕም ምንጭ አንድ ወይን ወይም አይብ በየትኛው ክልል እንደተመረተ የራሱ የሆነ ልዩ ጣዕም እንዲኖረው የሚያደርግ የቴሯር ነው። ለፈረንሳይ ምግብና የወይን ጥራት መለያ ዋናው ቁልፍ የአካባቢው ጥበቃ